ሰላም እንዴት ናችሁ? ዛሬ ሁለት ነገሮችን ይዤላችሁ መጥቻለሁ። ቪዲዮውን እስከመጨረሻው እንድትከታተሉት በአክብሮት እጠይቃለሁ። ተከብራችሁት፣ ወንድሞቼ በእያላችሁበት ያለም ዳርቻ ሰላማችሁ ብዝት ይበልል። አሁን ሰማያዊ ሆኖ ያሳያችሁ ነገር ማለት ነው፣ ልክ እናንተ ስልክም ምንም ስታወሩ ከእናንተ ስልክ ውስጥ የተለየ አፕሊኬሽን አለ ማለት ነው። ልክ እንደሚጠለፍ ማለት ነው። የእናንተ ሙሉ ሚስጥራቸውን የሚሰማ አፕ አለ ማለት ነው። ስለዚህ ከእናንተ የሚጠበቀው ዩቱብ ቻናልን ሰብስክራይብ ማድረግ ነው እኔ የምለቀው ቪዲዮ እንድደርሳችሁ። ከዛ በመቀጠል ደግሞ ምንም አይነት አፕሊኬሽን አታወርጉም፣ እዛው ሴቲንጋችሁ ላይ ነው የምታስተካክሉት ማለት ነው። የት ገብታችሁ ነው የምታስተካክሉት? እዛው ሴቲንግ ጋር ገብታችሁ ምንም አፕሊኬሽን አያስፈልጋችሁ ማለት ነው። ከእናንተ የሚጠበቀው እስከ መጨረሻው ቪዲዮውን መከታተል ነው። ጥያቄ ካላችሁ በኮሜንት አሳውቁ፣ የምችለውን ያክል እመልሳለሁ። እሺ፣ ቀጥታ አሁን ወደ ስለዚህ፣ የስልካችሁ ደህንነት እንዲጠበቅ አሁንም ማሳያችሁት ቀጥታ ሴቲንግ ምልክት ማስተካከል ብቻ ነው ማለት ነው። የእናንተ ሙሉ መረጃ የሚያዳምጥ አፕ አለ ማለት ነው። እሺ፣ አሁን ይሄ ነው ሴቲንግ ብያቸዋለሁ። ሴቲንግ ውስጥ እንገባለን። ሂቲንግ ውስጥ ከገባን በኋላ ሴኩሪቲ ኤንድ ፕራይቬሲ ይላል። እንደ የስልኩ አቀማመጥ እንግዲህ ወይ ፕራይቬሲ ብቻውን የሚል ይመጣል፣ ወይ ሴኩሪቲ ኤንድ ፕራይቬሲ ይላል ማለት ነው። ስለዚህ እኔ ምንድነው ብሎ ይመጣ ሴኩሪቲ ኤንድ ፕራይቬሲ የሚለው ሳይሆን የሚመጣ እዚህ ጋር ፕራይቬሲ የሚለው እሱን ክሊክ አረጋለሁ። አይ እዚህ ጋ ፕራይቬሲ ለእናንተ ሴኩሪቲ ኤንድ ፕራይቬሲ ብሎ ሊመጣ ይችላል፣ ወይም ደግሞ ፕራይቬሲ ብሎ በጣም ነው እዛ እሱን ክሊክ አደርገዋለሁ አንዴ ማለት ነው ከዛ እንደዚህ ብሎ ከመጣለ በኋላ እዚህ ጋር ነው የምገባው ማለት ነው እሺ ስለዚህ ይህ እንዲህ ብሎ ከከፈተልን በኋላ ከእናንተ እንደ ስልኳ አቀማመጥ ይለያል ማለት ነው። አሁን እኔ ፕራይቬሲ ቢለው ከገባ በኋላ ዳይሬክት ወደዚህ ነው ያመጣኝ። እናንተ ግን አክሰስ ምናምን የሚል ጽሁፍም ሊያመጣ ይችላል። እሱን ተጭናችሁ ልታገኙ ትችላላችሁ። እኔ ጋር ደግሞ ቀጥታ ስመጣ ይሄ ነው ያመጣል ማለት ነው። ይሄ እነዚህ ማለት ነው። አሁን እኔ ዋናውን ፈልገው በማንኛውም አፕ አፕ ስላችሁ አፕ ዳውንሎድ አድርገው የሰው ድምፅ ሪከርድ የሚያደርጉ አሉ። እንደዚህ በአፕሊኬሽን ማለት ነው። ስለዚህ ያን አፕ አወርደው ማንም ሰው ሪከርድ እንዳያረጋችሁ እያወራችሁት ወይ ደግሞ ምን እያላችሁት፣ ስለዚህ ሪከርድ ብቻ እንዳያረጋችሁ ያንን አፕ መዝጋት አለብን ማለት። ስለዚህ እኛ መዝጋት ያለብን ምንድን ነው? እዚህ ጋር ማይክራፎን አክሰስ ይላል አለው ቱ ዩዝ ዘ ማይክሮፎን ኢፍ ዘ ሃቭ ዘ ስለዚ እዚ ጋር ይች ነው የምናጠፋት ነው ፍቃድ አንሰጠውም። ካበራ ነው ፍቃድ ሰተነዋል ኦረዲ ያ ሰው አፕሊኬሽን አወርዶ እኛ ስልክ በምናወራበት ሰዓት ወይም እንትን በመንግበት ሰዓት ሪከርድ ማድረግ ይችላል ማለት ነው። ስለዚህ ግን ይችን አፕ ከዘጋናት ግን ያ ሰው ምንም አይነት አፕሊኬሽን ተጠቅሞ የኛን ድምጽ ወይም እኛን ቪዲዮ ሪከርድ ማድረግ አይችልም። ስለዚህችን እናጠፋታለን ማለት ነው። እዚ ጋር ምን ብሎ ይመጣል? እዚ ጋር ተርን ኦፍ ማይክራፎን አክሰስ ኦል አፕል ብሎክድ ፍሮም ዩዘ ማይክራፎን ይላል። ሁሉም ማንኛውም አፕሊኬሽን አወርዶ ሪከርድ ያደረጋለሁ ቢል አይችልም ል ቢኮዝ እዚህ ጋር ማይክራፎን አክሰስ የምትለው በርታ የነበረ እሺ፣ ዘግቻታለሁ። ስለዚህ ተርን ኦፍ አደርገዋል ማለት ነው ስለዚህ እዚህ ጋ ማለት ነው ማይክራፎን አክሰስ የምትለውን እዘጋታለን ማለት ነው። ከዛ ሁለተኛውም አላርት ዌን የሚለውን እሱንም አጠፋሉ ማለት ስለዚህ ያለኛ ፈቃድ ማንኛውም አፕ ዳውንሎድ አርጎ ሪከርድ ሊያደረግን አይችልም ማለት ነው። እነዚህ ሴቲንጎች ካስተካከል ነው ማለት ነው። አሁን ደግሞ ማሳያችሁ በቤት ውስጥ ሆቴል አልጋ ያዛችሁ ማ ለየትኛውም ቦታ ስትሄዱ ያ ቤት ካሜራ አለው ወይስ የለውም ብላችሁ ቼክ ማድረግ ከፈለጋችሁ እችን አፕሊኬሽን ከፕላይ ስቶር ታወርዳላችሁ ማለት ነው። እንዴት እንደምትጠቀሙ አሳያቸዋለሁ። ካሜራ ካለው ያችን አፕሊኬሽኗ ስትከፍቷት ከዛ ድምጽ ያመጣል ማለት ነው። ቤቱ ካሜራ ካለው። አሁን የት ጋ ነው የምንገባ? ፕላይ ስቶር ላይ እንገባለን። ፕላይ ስቶር ላይ ከገባም በኋላ ኢንፎ

እኔን አፕሊኬሽን ዳውንሎድ አደርገዋለሁ ማለት ነው። እሽ አፕሊኬሽኑ ወረደ ማለት ነው። ይሄ ኦፕን እንለዋለን፣ ኦፕን እንለዋለን። ከዛ እንደዚህ ብሎ ይከፍተልን። ከዛ ልክ እንደዚህ ብሎ ሲመጣልን እዚህ ሰርች ባር ላይ ማለት ነው። እዚህ ሰርች ባር ላይ ምን ብለን እንጽፋለን? ኤስ ፒ ዋይ ብለን እንጽፋለን ማለት ነው። ኦኬ እንለዋለን። ከዛ ልክ እንደዚህ ብሎ ይከፍትልናል ማለት ነው። ከዛ እቺ ነው የምንጫናት ማለት ነው። ይሄን ከተጫነ በኋላ ወደ ታች እንወርዳለን። ሶሪ ወደ ታች እንወርድና ጌቲት ነው የምትላለች እሷን ክሊክ እናደርጋታለን። ያ እች ጌቲት ነው እች እንጫናታለን። ከዚያ ኢንስታል እዛ ካሜራ እየወረደ ነው። ከዛ ከፈተ ኦፕን እንለዋለን። ኦፕን ካልነው በኋላ ፐርሚሽን ነው የሚጠይቀን አግሪ እንለዋለን። አዛንድ እንደዚህ ብሎ ይመጣልናል። ማለ ነ እንምታደ ይ ዲቴክት ዋየርለስ ካሜራ አለ። እዚህ ጋ ዲቴክት ዋየርለስ ካሜራ እዚህ ጋ ቶፕ ትራክስ ይላል። እዚህ ጋ ዲቴክት ኢንፎ ይህ የካሜራው አይነት ነው ማለት ነው። ይህ ደግሞ ሀድ ካሜራ ኢን ኒው ይላል። ስለዚህ እናንተ እያንዳንዱን እየተጫናችሁ ከቤት ውስጥ ካሜራ መኖሩ እና አለመኖሩ ቸክ ማድረግ ትችላላችሁ ማለት ነው። ለምሳሌ አሁን ይህን ብቻ ነው። ቤት ውስጥ እዚህ ጋር ጫናለሁ ከዛ ካሜራ ካለ ይጮሃል ማለት ነው። ምሳሌ እንግዲህ አብረና ያለን ካሜራ ያለበትን ቤትን። አሁን እዚህ ቤት ካሜራ አለ፣ ግን እንዴት አድርገን መለየት እንደምንችል አሳያችኋለሁ። ድምፅ ያመጣል ማለት ነው። ይህም ዲቴክት ምናምን የሚለውን እሱን ክሊክ አረገዋለሁ። ከዛ ቀጥታ ወደ ካሜራው እንደዚህ ያበራለሁ። ምሳሌ እንግዲህ አብረና ያለን ካሜራ ያለበትን ቤትን አሁን እዚህ ቤት ካሜራ አለ። ግን እንዴት አድርገን መለየት እንደምንችል አሳያቸዋለሁ። ድምፅ ያመጣል ማለት ነው። ይህም ዲቴክት ምናምን የሚለውን እሱን ክሊክ አረገዋለሁ። ከዛ ቀጥታ ወደ ካሜራው እንደዚህ አበራለሁ ማለት ነው። ካሜራው የወላ ያለ ይታያቸዋል። እቺ ካሜራ ናት፣ ያት እቺ ካሜራ ናት። ይጮሃል ማለት ነው። እቺ ካሜራ ናት። ይሄ ላይቱ ነው። አያት ይችላል ካሜራ። ኦ ማይ ጋድ! እቺ ካሜራ ነው። ያው አያችሁ ሲጮህ ካሜራ ያለበት ቤት ሲጮህ እንደዚህ የሚያሳወቃቸው ማለት ነው። እንደዚህ ትፈልጉታላችሁ። የት ቦታ እንዳለ ካሜራ ካሜራ ያለበት ቤት እና የሌለበት ቤት ሌታችሁ ማወቅ ትችላላችሁ ማለት ዝሩ ዝሩ፣ ወንድሞቹም ይሰጡ። ግን አንዳንድ በብዛት ካሜራ ኖረ አልኖረ ዋናው ንጹህ ከሆንኩ ምናምን ይላል። ዋናው ስራን ቀጥሎ መስራት ነው። ግን ደግሞ ማንኛውም ለደህንነት አሪፍ ነው በሚለው ነው እና ማወቅ ነው መሰለ የለም። ስለዚህ ካሜራ ያለበት ቤት በዚህ መልኩ መለየት ትችላላችሁ።